እንግዲህ ሰብስክራይብ አርጉ፣ ቪዲዮ እንዳታልፉ። ቪዲዮ ጥርት ያለ አይደል ማቃለው። ሰብስክራይብ እያደረጋችሁ እለፉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። መስሪያ ይዙ ተመልካቾች ፋሚሊዎች፣ እንዴት ናችሁ? እንደምታዩት ካሜራው ጥርት አላለም፣ ብዥ ብዥ ብዥ ብዥ ብዥ እያለ ነው። ግን ቢሆንም ግድ ስለሆነብኝ ነው ይሄን ቪዲዮም ሰራው። እባካችሁ እባካችሁ እባካችሁ እያልኩ በትህትና ጠይቃችኋለሁ። ይሄን ቪዲዮ እያያችሁ ምን ብላችሁ አትለፉ። እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። የማዳን ቅመሞች ውዶች ሁሉ ነገሮች እንደኔ ቃቃል የማዳን ቅመም እንዴት እንደሆነ ከባድ ነው። በእርግጥ ግን እኔ የማዳን ቅመም እህታችሁ ዛሬ መጠይቃችሁ ምንድን ነው? እባካችሁ እባካችሁ እያልኩኝ እባካችሁ እያልኩኝ ቪዲዮ ሼር እያደረጋችሁልኝ ሼር አድርጉልኝ። ተው ግን ተው ሼር አድርጉልኝ። እባካችሁ እያልኩኝ በትህትና ጠይቃችሁ አለው። ቢያንስ የአንድ አምስት ስድስት ጓደኞቹ ሼር ብታደርጉ በስድስት ጓደኛችሁ አንድ ሰው ፎሎ ቢያደርገኝ ለእኔ ጥቅም ነው። እባካችሁ ሰብስክራይብ አርጉኝ። ተው ተው ሰብስክራይብ አርጉኝ። እኔ አሁን ጎዳና ላይ ወጥቼ ብለምን የሆነ ነገር ቦን ብታምምን ትሰጣላችሁ እኮ። ግን እኔ አሁን ጤንነት አለኝ ልስራ ዩቱብ ላይ ለስራ አበረታቱኝ። ሰብስክራይብ ስታደርጉኝ ካየሁኝ ላይክ ስታደርጉ ኮሜንት ላይ በርቺ ብላችሁ ስካየሁኝ እሰራለሁ። ምን ሰርተሽ ነው እንዳትሉ፣ ሞራን ስራ አልሰጣችሁኝ ነው የተሰራውት ማለት ነው። እና በዚህ አጋጣሚ ሁሌም አሁን እኔ ማውራችሁ ስለ ሰብስክራይብ ነው። ሌላ ነገር አልቀላቀልም። የኔ አይከፈልበትም፣ ምንም አይደረግበትም፣ አትከፍሉበትም። ሰብስክራይብ አድርጉኝ። እሺ፣ ምንም ማድረግ አይቻልም። ግን እንደዚህ መለመን አልነበረብኝ። ምን የማዳም ቅመም ነኝ፣ እህታችሁ ነኝ። ሰብስክራይብ አርጉኝ ብዬ ሁሌም ቪዲዮ ሰራለሁ። ያንን ቪዲዮ አይታችሁ ሰብስክራይብ ብታደርጉኝ አንደኛ፣ ሁለተኛ ሼር ብታደርጉ አስር ጓደኛ ካላችሁ የአስሩ ሼር አርጋችሁ ያስሩ ሁለቱ ቢያደርግ ለእኔ ጥቅም ነው። እባካችሁ በቅርቡ አገር ልገባ ስለሆነ ቢያንስ አንድ አስር ሺህ መግባት አለብኝ። ቻሌንጅ ነው፣ ተቀላቀሉት። ይህንን ቻሌንጅ ተቀላቀሉ፣ ውስጥ አስር ሺህ ያስገቡኝ። ተው፣ በህግ አምላክ። እና በርግጥ እኔ ፍቅር ያዘኝ ተፈሰስኩኝ ሞተ ሄደብኝ ባለቤት የከዳኝ ኩሽማ ሳመጣብኝ አልጋ ላይ ደረስኩበት ምናምን ብዬ ባለቃቅስ ምን ምን እንትን ትሉ ነበር። በጣም ከበደ ነው። በጣም ያሳዘናችሁኝ። ቢያንስ አንድ አመት ሙሉ የእናንተ ሰብስክራይብ ሳታደርጉኝ። በየግሩፕ እኮ ሼር አደርጋለሁ፣ በየቦታው በየቴሌግራሙ የሆነ ቦታ የሆነ ፕሮግራም ያለበት ቦታ ላይ ዩቱብ ሼር አደርጋለሁ። የኔቱ ሰብስክራይብ ለማድረግ ምን እንደያዛችሁ? አይከፈልበትም እኮ ዩቱብ። ዩዘርን የሚነ ስሪያ ብላችሁ ገብታችሁ ሰብስክራይብ ማድረግ ነው። አይከፈልበትም። ተው ግን ተው። በጣም አላህ እኮ አለ ከፍ ያለ ደረጃ ደርሽ፣ እቺ ልጅ ምን ነው የዛኔ ስትለምን ሰብስክራይብ አነረጋችሁ ብላችሁ እንዳትጸጸቱ፣ ልንገራችሁ ብዬ ነው። በርግጥ ካሜራ ብዥ ብዥ ይላል፣ ማድ ቤት ላይ ልጆች ስለጠበቁኝ ማድቤት ላይ ሆኜ ነው የምሰራላችሁ። ካሜራ ብዥ ብዥ ብዥ ይላል፣ ጥርት አላለም። ሶ ዛሬ ይህን ነው ልላችሁ የመጣሁት። በእርግጥ ምን ሰርተሽ ነው ምን አድርገሽ ነው፣ ያስተማሪ ነገር አልሰራሽም ወይም የሚያስቅ የሚያዝናና ነገር አልሰራሽም ልትሉ ትችላላችሁ። ሞራን አልሰጣችሁም እንጂ ሞራን በተሰጡ ላይክ ሼር ብታረጉልን እኛ የምንሰራው አይዲያ ዝም ብሎ ይመጣል ይመጣል። እኔ ደግሞ አይዲያ ሞልቶኛል። ያለኝን አይዲያ ዝም ብዬ ለምንድነው ማባክ ነው? ብዙ ቪዩ የሌለው አስራ ስድስት ሰው ወይ ሰላሳ ሰው ነው የሚያየልኝ። ይህንን ለምንድነው? ነው ሼር ስላላደረጋችሁ ብዙ ሰው መቶ ስላላየ ኮሜንት ላይ ላይክ ስላላደረጋችሁ ዩቱቡ እንዳለ ተመቷል። ገና በልጅነቱ ተመቷል። ይህ ይህና ክልሶ ሶስት መቶ ሺህ ሁለት መቶ ሺህ አምስት መቶ ምናምን ትልልቅ ሁለት መቶ ምናምን አንድ መቶ ሺህ ፎሎ የለኝም። ገና በልጅነቱ ገና በሕፃንነቱ ተበላሸብኝ ዩቱብ፣ ገና በልጅነቱ ሳያድግ ተበላሸብኝ ዩቱብ። ገና በአሁኑኑ እንደዚህ ሰብስክራይብ አላደርግም ያላችሁኝ፣ ትንሽ ዩቱብ ተለቅ ካለ እንትን ካለ እንጃ፣ እኔ እንዴት እንደማደርግ የምር እኔ የዩቱብ ቻሌንጅ ነው የምቀላቀለው። ተቀላቀሉልኝ እያልኩኝ በትህትና ጠይቃችኋለሁ። በግድ ግን አላልኳችሁም፣ አላስገደድኳችሁ። ግን ምንም የማይከፈልበት ነገር የማዳም ቅመም ለማበረታታት ሰብስክራይብ ብታደርጉኝ ምን ችግር አለው ነው እኔ ጥያቄ። ብዙ ሰው ሰብስክራይብ ማድረግ በጣም ይከብደዋል። ልክ እንደ ቲክቶክ አይደለም። ቲክቶክ ላይ አጫጭር ቪዲዮ እያያችሁ ምናምን ታልፋለችሁ። ዩቱብ ላይ ቲክቶክ ላይ ባስተዋውቅም እንኳን ዩቱብ መቶ ሰው ሰርች አርጎ ሰብስክራይብ የሚያደረግ ሰው የለም። ሁሉም ይሰለቻል ማለት ነው። አውቃለሁ። በጣም ነው የማውቀው የኔን ጋር ያለ ነው። ግን ግን አብሱ የማዳም ቅመም ነኝ ካለችኝ እኔ እኔ ባላረጋት እራሱ ምሳሌ የአስር ጓደኞቹ ሼር ያደርግላታለሁ እኔ እስከ ማረጋት ድረስ አስር ጓደኞቹ አይተው በአስር ጓደኞቹ አንዷ ወይም ሁለቱ ሰብስክራይብ ያደረጉ ጥቅም ነው እያልኩኝ እንደዛ እያረኩ ነው እንትን ምለው ማለት ነው እና በጣም ነው ማውራው ራሱ የለም በቃ ጠፍቶኛል። የምር የሀገሬ ሰው የሀገሬ ልጆች በተለይ የማደንቀው ሰብስክራይብ አያርጉኝ። ምን ታዲያ ምንድን ነው እያልኩኝ በጣም አዝኝባቸዋለሁ። ግን ባለ ተስፋ አይቆረጥም። አምስትም ሰው ያዛችሁ፣ አምስት መቶ ሺ ሰው ያዛችሁ አንድ ነን። ርስቃችን በዩቱብ ከሆነ በዩቱብ ነው ርስቃችን። በዩቱብ ካልሆነ አንድ ሚሊዮን ሰብስክራይብ ቢኖረን ራሱ ርስቃችን አይደለም ዩቱብ ላይ። እና ይሄንን አጭር ቪዲዮ ልሰራላችሁ የተገደሽኩት በራሴ ይሄንስ ይሄንን ሰምታችሁ ቢያንስ ሰብስክራይብ ሼር ብታደርጉልኝ ብዬ ነው። ሰብስክራይብ ሼር የምታደርጉኝ 4300 ምናምን ሰው ነው ይጋላችሁ። ሰብስክራይብ ያደረጋችሁልኝ እጃችሁ ይባረክ። በጣም ነው የማመሰግናችሁ። አላህ ይስጥልኝ። በሌላ ቪዲዮ ደግሞ ፏ ብዬ እንደዚህ ቢያንስ 4000 ሞልቶልኝ በዚህ ሳምንት ፏብዬ በሌላ ቪዲዮ እስኪመጣ ድረስ ሰላማችሁ ዝም ትይበልልኝ። እወዳችኋለሁ፣ አቅርታችኋለሁ። በተለይ የማዳም ቅመሞች እወዳችኋለሁ።